እንኩላል በውስጡ ለጤናችን ዘርፈ ብዙ ጥቅም ያላቸውን ቫይታሚኖች፣ ፕሮቲኖችና ኬሚካሎች ይዟል። ከያዛቸው ቫይታሚኖች መካከል ዋነኞቹ የቢ ቫይታሚን ኮምፕሌክስ ሲሆኑ ቫይታሚን ቢ12፣ ቫይታሚን ቢ2 እና ቫይታሚን ቢ7 ናቸው። ከዛም በተጨማሪ ቫይታሚን ኤ እና ቫይታሚን ቲን ይዘዋል። እንቁላል በውስጡ የያዘው የቫይታሚን ኤ አይነት ክሬትኖል ተብሎ ይጠራል። ይህ በቀጥታ ሰውነታችን ውስጥ እንደገባ ጥቅም ላይ የሚውል የቫይታሚን ኤ አይነት አክቲቭ ፎርሙ ነው። ሰውነታችን ይህም ቫይታሚን ኤ ከእንቁላል ሲያገኝ ምንም አይነት ተጨማሪ ባዮኬሚካል ሪያክሽኖችን ሳያስፈልገው በቀጥታ ጥቅም ላይ በማዋል በርካታ ስራዎችን ያከናውናል። ከነዚህ በርካታ ስርዓቶች መካከል ዋነኞቹ ከአይናችን ጤንነት ጋር የሚያያዙ ናቸው። ሌላው እንቁላል በውስጡ ኮሊን ዚያዛንቲንና ሉቲን ተብሎ የሚጠሩ ኬሚካሎችን በውስጡ ይዟል። ኮሊን ተብሎው የሚጠራው ኬሚካል በውሃ የሚሟሟ ዋተር ሶልብል ኬሚካል ሲሆን ሉቲንና ዚያዛንቲን ተብሎው የሚጠሩ ፋት ሶልብል ናቸው። ይህም ብቻ ሳይሆን እንቁላል የፕሮቲን ምንጭ ነው። ጥራት ያላቸውን ፕሮቲኖች ይዘዋል። ፕሮቲንን በጥራት ይዟል ስንል እንቁላል አንድ ሰው ሰውነቱ ከምግብ ሊያገኛቸው የሚገባቸውን ዘጠኙንም ኤሴንሻል አሚኖ አሲዶች ይዘዋል ማለታችን ነው። ነገር ግን ጤናማ ያልሆነ የእንቁላል አተካከም፣ አንደኛ ሰውነታችን ከላይ ጠቀስኳቸውን ጥቃሚ ንጥረ ነገሮች ቫይታሚኖች የማግኘት እድሉን በእጅጉ ያወርታል። ከፍ ሲልም ለጤና ጠንክ የሆኑ ስርዓቶችን ሊያካሄድ ይችላል። ጤናማ ያልሆነው የእንቁላል አጠቃቀም ወይም አመጋገብ የምንጠቀመው ዘይት እስኪፈላና በከፍተኛ ቴምፕሬቸር እንቁላልን ጠብሶ መቀብ ነው። በይበልጥ ደግሞ የምትጠቀሙት የዘይት አይነት ሲድ ኦይል ከሆነ ይህ ማለት የአኩሪ አተር ዘይት፣ የበኮኖ ፍሬ ዘይት፣ የሱፍ ዘይት፣ የጥጥ ፍሬ ዘይትና ተመሳሳይ ዘይቶች በውስጣቸው በከፊል ወይም ሙሉ በሙሉ ሃይድሮጂን ይዘዋል ሃይድሮጂኔትድ የሆኑ በእንዲህ አይነት ዘይቶች ስንጠብሰው እነዚህ ዘይቶች ውስጥ ያለው ሃይድሮጅን ኦክሲዴሽንን ሊያስከትል ይችላል። ከላይ እንደነገርኳችሁ እንቁላል በውስጡ ፕሮቲን አለ ብያችኋል። ሰውነታችን ከምግብ ሊያገኛቸው የሚገባቸውን ዘጠኙንም ኢሴንሻል አሚኖ አሲዶች ይዟል። ፕሮቲኖች በባህሪያቸው ለኦክሲዴሽን ተጋራጭ የሆኑ ስትራክቸሮች ናቸው። አወቃቀራቸውም ስንመለከት ፕሮቲኖች ከአሚኖ አሲድ ነው የሚሰሩት። አሚኖ አሲዶች ከሌሎች ፋንክሽናል ግሩፖች በይበልጥ ደካማ ናቸው ይህም ማለት በቀላሉ እላያቸው ያለውን ሃይድሮጅን ኤሌክትሮን ከነሱ በላይ ጠንካራና ና ኤሌክትሮን ለጎደለው ሞለኪውል ወይም ፍሪ ራዲካል በቀላሉ ኤሌክትሮንን የመስጠት ዕድላቸው ከፍተኛ ነው። ከዛም የተነሳ ከላይ ጠቀስኳቸው ዘይቶች ውስጥ ያለው ሃይድሮጅን በሚፈጥረው ኦክሲዳቲቭ ኦክሲዴሽን ሪያክሽን ወቅት የሚመሰረቱ ፍሪ ራዲካሎች በቀላሉ እንቁላል ውስጥ ካሉ ፕሮቲኖች ኤሌክትሮንን በመቀማት እነዚህ ፕሮቲኖች የነበራቸውን ጤናማ ስትራክቸር ይለውጡት ሊቀይሩት ይችላሉ። እንዲህ አይነት ፕሮቲኖች ወደ ውስታችን ሲገቡ በደም ቧንቧ ውስጥ ጤናማ ያልሆኑ ሌሎች በርካታ ስርዓቶችን ሊያካሂዱ ይችላሉ። ከሚያካሂዷቸው ስርዓቶች መካከል በደም ቧንቧ ውስጥ የሚዘዋወሩ የሚሰራጩ ኮሌስትሮሎችን ኦክሲዳይዝ ሊያደረጉ ይችላሉ። ከዛም ባለፈ እንቁላል በውስጡ በመጠኑ ቢሆን ኮሌስትሮል አለው። እንቁላል የያዘውንም ኮሌስትሮል ኦክሲዳይዝድ በማድረግ ጤናማ ወዳልሆነ የኮሌስትሮል አይነት ስሞል ዴንስ ተብሎ ወደሚጠራው ሊቀይሩት ይችላሉ። አሁንም ግን እዚህ ጋር ልታሰምሩበት የሚገባው እንኩላልን መጠቀም በራሱ አይደለም ይህን ስርዓት የሚያካሂደው ለአብነት ያክል አንድ ሰው እንቁላልን በኦሊቭ የምግብ ዘይት አሊያም በአቮካዶ ዘይት ቢተብሰው ከላይ የጠቀስኩት አይነት ኦክሲዴሽን ሪያክሽን የመፈጠር እድሉ ኦልሞስት ዜሮ ነው ማለት እንችላለን። ያም ቢሆን ግን ሰውነታችን ከእንቁላል የሚያገኘውን የቫይታሚኖችና የኬሚካሎች መጠን ሊቀንስ ይችላል። እንቁላል በከፍተኛ ቴምፕሬቸርና ሙቀት ረዘም ላለ ደቂቃ ሲጠበስ አንደኛ ከላይ ነጠቀስኩት የምንጠቀመው ዘይት የሲድ ኦይል ከሆነ ከላይ ጠቀስኳቸው አይነት ዘይቶች ከሆነ እንቁላል ውስጥ ያሉትን ቫይታሚኖች፣ ንጥረ ነገሮችና ጠቃሚ ኬሚካሎች የማግኘት ግድላችንን በከፍተኛ መጠን ከማውረድ በተጨማሪ ለጤና አስጊ ሊሆን ይችላል። በተቃራኒው እንቁላልን ለመጥበስ የተጠቀምነው ዘይት የወይራ ዘይት ወይም የአቮካዶ ዘይት ከሆነ ግን ለጤና አስጊ የሆነ ባዮኬሚካል ሪአክሽንን የማስከትል እድሉ ዝቅተኛ ቢሆንም ሰውነታችን እንቁላል ውስጥ ያሉ ቫይታሚኖችንና ኬሚካሎችን የማግኘት እድል ነው ግን ይቀንሳል። አንድ ሰው ከእንቁላል በበቂ መጠን ሰውነቱ እንቁላል በውስጡ የያዛቸውን ቫይታሚኖች፣ ኬሚካሎች እንዲያገኝ እንቁላልን ቀክሎ ቢመገብ መልካምና ተመራጭ ነው። ለምንድን ነው እንቁላልን ቀክሎ መምገብ ተመራጭ ሆነው? አንደኛ እንቁላልን ከከለን ስንመገብ እንቁላል ውስጥ ያሉ ፕሮቲኖችና ቫይታሚኖች እንቁላል ከላዩ ላይ ባለው ቅርፊት አማካኝነት የተሸፈኑ ናቸው። እነሱ ላይ የሚደርስ ጎጂ የሆነ ኬሚካላዊ ለውጥ ወይም ጤላ አይነት ሪያክሽን አይኖርም። ይህም ማለት ሰውነታችን በበቂ መጠን ቫይታሚኖችን፣ ኬሚካሎችን እንዲያገኝ ያደርጋል። በሁለተኛ ደረጃ ለጤና አስጊ የሆኑ ኬሚካላዊ ለውጦች የመከሰት ዕድላቸውም ዜሮ ነው። በሶስተኛ ደረጃ እንቁላልን ከመጠቀም ጋር ተያይዞ በደም ውስጥ ጤናማ ያልሆነ ኮሌስትሮሎች የመመስረትና የመሰራጨት እድሉም በከፍተኛ ደረጃ የከን መሰና የማያሰጋ ነው። አሁንም ግን የምንተከመው የእንቁላል መጠን አስተዋጽኦ ያደርጋል። አንድ ሰው በቀን ከሶስት ከአራት ፍሬ በላይ እንቁላል ባይተከም መልካም ነው። ስለ እንቁላል አተካከምና በደማችሁ ስላለው ኮሌስትሮል በሚገባ ያብራራውበት ቪዲዮ አለ። እሱን ብትመለከቱት የተሟላ መረጃን ታገኛላችሁ። የመጨረሻው እንቁላልን ቀቅሎ መመገብ እንቁላል በውስጡ የያዛቸውን ጥራት ያላቸውን ፕሮቲኖች ያለምንም ስጋት ሙሉ በሙሉ ማግኘት እንድንችልና እንድንጠቀም ያደርጋል። አንድ ሰው እንቁላልን ጠብሶ መመገብ ከፈለገ የሚጠቀመው ዘይት የወይራ ዘይት፣ የአቮካዶ ዘይት ቢሆን መልካም ነው። በእነዚህ ዓይነት ዘይት ጠብሶ ለተወሰነች ደቂቃ ብቻ ጠብሶ መመገብ ያስፈልጋል። የምትጠቀሙት ዘይት ሃይድሮጂን የያዘ ሃይድሮጂኔትድ የሆነ ከሆነ ፐርሻሊ ሊሆን ይችላል ሙሉ በሙሉ ሊሆን ይችላል በከፊል ሊሆን ይችላል። ሃይድሮጅንን የያዘው ሃይድሮጅንን የያዘ ዘይት ከሆነ ፈጽሞ በእንዲህ ዓይነት ዘይት እንቁላልን ታብሳችሁ ባትመገቡ መልካም ነው። አንድ ዘይት ሃይድሮጅንን እንደያዘ እንዳልያዘ እንዴት ማወቅ ይችላል? ዘይቱን አዝሯችሁ ከጀርባው ስትመለከቱ በውስጡ የያዛቸውን ንጥረ ነገሮችና ኬሚካሎች ዝርዝር ያሳያችኋል። እዛ ላይ ሃይድሮጂኔትድ ወይም ፐርሽያሊ ሃይድሮጂኔትድ የሚል ጽሑፍ ካያችሁ ይህን ዘይት እንቁላል ለመጥበስ ባትጠቀሙት እመክራችኋለሁ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችንና ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።